ኢፍ የ ስ መልካም ዶክተር ዛኪር ናይክ እንግዲህ ሙስሊሞች ጀግናችን የሚሉት ነው ያለውን ሰምታችኋል። ከዚህ በፊት ሰሞኑንም ጠርታውን በእስልምና የሞተ ሰውን የሞተ እንስሳን ግንኙነት ማድረግ እንደሚቻል፣ ግብረሰዶ ማድረግ እንደሚቻል ህፃናትን መገናኘት እንደሚቻል እንስሳቶችን መገናኘት እንደሚቻል በሰፊው አሳይቻችኋለኝ ዲቤት ጥሪም ማቅርቤ ማንም ሊመጣ አልቻለም ምክንያቱም ያውቁታል ስንት አይነት መረጃ እንደሚመጣ አሁን የቀረን እንስሳቶች ከተቻሉ ግብረሰዶን ከተቻለ የሞተ ከተቻለ የቀረው ምን ነበረ ማስተርቤሽን ነበር የቀረው ዶክተር ዛኪር ሲናገር እንደሰማችሁት ማስተርቤሽን ማድረግ ኃጢአት አይደለም ይቻላል ብሏል እሱ ደግሞ ከራሱ ሳይሆን ያለው እጅግ ብዙ የእስልምና ሊቃውንቶች የሚስማሙበት ነው። በነቢዩ ጊዜ የነበሩ ተከታዮቹ ማስተርቤሽን ያደርጉ ነበረ። ለዛሬ ግን ወንዶቹ ሚስት ከሌላቸው ወይንም ደግሞ ባሪያ ከሌላቸው ነው የሚፈቀድላቸው በእጃቸው ማስተርቤት ማድረግ እንደሚችሉ ይብናበል እንትን መግለጫ እንትን አድርጎታል፣ ፈቅዶታል የሴቶቹን ላንብብላችሁ ሽምሰዲን ብን ቀይማል ጆውዲ የኢብን ተሚያ ተማሪ ነው። ፓርት ፎር ላይ ወይም ደግሞ ቮሊም ፎር ላይ ፔጅ 129 ላይ ወይም ደግሞ በንትኑ ላይ 96 እና 97 ላይ የሚገኛል። ፔጆቹ የተለያዩ ቦታዎች ላይ ስላሉ ነው። እንትን ላይ ለምታወርዱ 96፣ 97 እንደዚያ አካባቢ ላይ ይገኛል። ስለ ሴቶቹ እንደዚህ ይላል ኢፍ የውመን ዳዝ ነው ታቭ ሃስባንድ አንድ ሄር ላስት ቢካም ስትሮንግ ሴት ባል ከሌላትና ፍላጎቷ ስሜቷ ከፍተኛ ከሆነ የሚመጣ ከሆነ ኢትስ ፐርሚሴብል ፎር ዊመን ቱቴክ አናክርባጅ ዊች ኢዝ ፒስ ኦፍ ሌዘር ወርክድ አንቲል ኢት ቢካምስ ሼፕድ ላይክ ፒነስ ንድ ኢንሰርት ኢት ን ሃርሰልፍ ሺ ሜ ኦልሶ ዩዝ ኩካምበር ምን ይላል ባል ከሌላት ስሜቷ ፍላጎት ካላት ለማለት እንግዲህ ቃላቶችን ሶሪ እና ይላል ለእሷ የተፈቀደ ነው። ምን ማስተር ቤት ማድረግ በምን ከቆዳ በተሰራ ሌዘር ነገር እንደ ወንድ ብልት አድርጋ መጠቀም ትችላለች። ከቆዳ ወይም ከሌዘር ሴክስ ቶይ ሰርታ ማስተር ቤት ማድረግ ትችላለች። ወይንም ደግሞ ይላል ኩከምበር ወይንም ደግሞ ፓምፕኪን መጠቀም ትችላለች። ኩከምበር ማለት ኪያር እንደዚህ። ወይንም ደግሞ አዱባ የሚባለውን መጠቀም ትችላለች። ይሄ ሙስሊሞች ሚመሩበት ነው። የሙስሊሞች የሱኒ ሙስሊሞች ሺአዎችን ሳይሆን ሱኒ ሙስሊሞች ኢትዮጵያ ውስጥ ያሉ ሙስሊሞች የሚመሩበት መመሪያቸው ነው። ይሄ ፍቃድ ተሰጥቷል፣ ኃጢአትም አይደለም፣ መጠቀም ይችላሉ። እና ጥያቄያችን እዚህ ጋር ምንድነው? ሴቶችዬ ኩከንበሩ እንዴት ነው ከዛ በኋላ እንጥሎሽ ይጥላል ወይንስ እንዴት ነው እሱ? ተጋብታችሁ ነው የምንኖሩት? ትዋዋሱታላችሁ ወይንስ እናንተው ጋር ይቀጥላል? ከዛ ትበሉታላችሁ ወይንስ እንዴት ነው እሱ? እድሜውስ የኩከምበሩ ነገር እንዴት ነው እሱ? ማንኛውንም ኩከምበር ነው የምትጠቀሙት ወይንስ እድሜ ገደብ አለው? ማለት ምህር ምናምን ነገር የሚባል እስ ኩከምበሩ እንዴት ነው እሱ? አቅራቦትና ምናምን ነገር ነጋዴዎች፣ እንዴት ነው በስርዓት ያቀርቡላችኋል? ይህ ይህንን እስኪ እንዲቴል አብራሩልን እስኪ። ቆዳውስ ውስጥ የበግ ቆዳ ነው የፍየል ቆዳ ነው የምትጠቀሙት? የበሬ ነው የአህያ ነው የምን ቆዳ ነው የምትጠቀሙት? እሱንም ነገር ጠቆም ብታደርጉን ምሁራኖቻችሁ ምን አይነት መጠቀም እንዳለባችሁ ስለነገሯችሁ ማለት ነው። የወንዶቹ ደግሞ በጣም አስቂኝ አስቂኝ ስለሆነ ቀጣይ እሱን የወንዶቹን ደግሞ አቀርብላችኋለሁ። ባቢሎን ክፍል ሁለት የሙስሊሞች ኡስታዞች ዛሬም በቅጥፈታቸው እንደቀጠሉ ነው መረጃዎች ስለተገለጡባቸው በውሸት እስልምና ሊታደጉት ይመስላል። አድምጡትስ ዚያ ከእናንተ ከሴቶች ሐይድን ከማየት ተስፋ ያቆረጡ ሴቶች ይባለ ሐይድ ማየት ያቋረጡ ሴቶች የዒዳ ጊዜያቸው ምን ያክል ነው? ሰላሰቱ አሽር ሶስት ወር ነው አለላ ወላ ኢለም የሕብነ አለ እነዚያ ደግሞ ሐይድን ያላዩም እንደዚያ አለ። አሁን እዚህ ጋ ይህን በምን ይተረጉማሉ? በራሳቸው ህፃን ልጅ የሆነችን ሴት አግብቶ ሐይዳ ሳታይ ብትፈታ ለማለት ነው ይላሉ። የቱ ጋር ነው የሚለው? ቃሉ ላይ አሳየን። የለ መልካም፣ ይህ ኡስታዝ ልክ ፕሮፋይል እያስቀየሩ ሙስሊሞችን መልሶ ሻዳ በማስያዝ እንደሚሰራው ድራማ እውቀት ላይ መሞገት ቀላል መስሎ ድራማ ሊሰራ ወይንም ክርስቲያኖ ይቀጥፋችኋል ለማለት ሞክሯል። ኦኬ፣ የራሱ ኡስታዝ ግን የፍቺ ምዕራፍ ሱረት ጠላቅ ላይ የሚገኘው አራተኛው አያ ላይ ህፃናትን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 አደፍ ያላዩ ሴቶች ኢዳቸው እንደዚሁ ነው ይላል። ስለዚህ ሲያወራ ከፍቺም እራፍ አራተኛው አንቀጽ የወረደበት ምክንያት አልበቀራ ሁለት መቶ ሀያ ሁለተኛው ቁጥር ላይ ያለው አንቀጽ ሲወርድ፣ ሀሊድ ቢን ዑመር ቢን አልጁማ ቢን ቀያስ አላናንሳር የተባለ ሶሃቢ የወር አበባ የማታ አሮጊት፣ የወር አበባ ያላየች ህፃን፣ ምን ህፃን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 በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ በፍጹም እንዳታገቡ። ሌሎቹ ደግሞ ምን ይላሉ? ስሟቸው፣ የአህልል ኪታብ ሴቶቹን እንኳ ማግባት ይፈቀዳል እኮ። የአህልል ኪታብ ሴቶችን ሚስ አርገ ልጅ ልትወልድላቸው፣ እነሱ እዚያው ኢየሱስ እያለች ማለት ነው ማርያም እያለች ገብርኤል እያለች፣ ሚስ ሚስትን ትወዳታለህ አትወዳትም? ኪታቦች ደግሞ አህልል ኪታቦች ካሉ ይሄ የሸሪዓው ድንጋጌ ነው። ቁርአን ላይም ነሱ የተደረገ ነገር ስለሆነ የሚታበል ሐቅ አይደለም፣ የሚሸፋፍንም ነገር ከምንም በላይ ራሱን ቻሌንጅ ሊያደርጉት ሄደው ኡስታዞች ተሳስተሃል ብለው ሊነግሩት ሲሉ እንደ ሞለካቸው ሲናገሩ ስሙ እና ይህ የቁርአን አያ ያለ ወላ ቱንክሩ ምሽርክሊና ሀታ ዩሚና የሚለውን የቁርአን አያይዞ ይዞ አንድ ወንድማቸው የሚባለው ክርስቲያኖችን ማግባት አይቻልም ብሎ ፈታው ያሰጠበታል። እና እዚህ ላይ ደግሞ ነ ሁዘይፋ ሌሎች ሰሓቦችም አግብቶ አህል ኪታቦችን እና እነዚህ ሰው እነዚህ ሰሓቦች ዝሙት ላይ ነበሩ። እንደ አላህ ሱብሓነሁ ወተዓላ በቁርአኑ አሁን ባነሳው ቁርአን አያራሱ ዘቢሃቸውም እንደዚሁም ደግሞ ንሳዎቻቸውም ሐላል ነው ያው ሙህሰናት ከመሆናቸው ጋር ማለት ነው። ይህም ብሎ ሳለ ሰሓቦችም ደግሞ ሰርተውበትም ሳለ አግብተው እንደውም ሙዕጅላ አድርጎ አይቻልም ብሎ ሁክም ሰጠ። እኔ ብሎ ካድርጎኛል እንዳልናገር ብሎ ካድርጎኛል እና ምናልባት ካገኘኸው ብትገባ እና ይህን ነገር ላይ ተራጆ እንዲያደርግ። ሁለተኛ እንደገና ደግሞ አንዳንድ እህቶችም ደግሞ በቃ እንደማይችል እያራገቡት አይቻለሁ። የተወሰኑትንም ጽፍ የላችኋለሁ ተው ብዬ እና በዚህም ደግሞ ትንሽ አንተ ብትጨምርበት ብዬ ነው። አሁን ስታነሳውን የቁራን አያውት ዝ ብሎ ነው ሱ ነው ይህም ብሎ ፈቷ ይሰጣ ይቻልም ብሎ እና ብዙ ህቶች እያራገቡት አይቻለ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 እኔ ያደረገኝ በቤቱ በውስጥ ነው። ሙሽ ግዴታ በገስት ላይ ገስት ላይ እንትን አርገ ብዙ ጊዜ ኦራይት፣ እንደሰማችሁት ነው። እነኚ ውስታዞች ደግሞ ተሰባስበው ሙስሊም ወንድ የሐላል ኪታቦችን ወይንም የክርስቲያኖችንና የሁዶችን ሴቶች ማግባት ይችላል ብለዋል። የመጀመሪያው ውስታዝ ደግሞ ምን ብሏል? አይቻልም ብሏል። ቁርአኑ ደግሞ ይኸው እንደሚቻል ያስቀምጠዋል። አምስተኛው ሱራ ቁጥር አራት አምስት ላይ የማዕድኑ ምዕራፍ አምስተኛው አያ ላይ ማለት ነው። እስልምና ያለ ውሸት መቆም ማይችል ሃይማኖት ነው ማለት ነው። እናንተ የትኛው ውስታዝ ደጋፊ ናችሁ? ነቢያችሁ ደግሞ በእኔ ላይ የሚዋሽ ጋነም ይገባል ብሏል። ማንኛው ውስታዝ ነው ጋነም የሚገባው ከነኝ ውስጥ ይኸው? አዲሱ በእኔ ላይ የቀጠፈ ጋነም ይገባል ብሏል። ስለዚህ የትኞቹ ውስታዝ ወይናቸው የቀጠፉት የትኛው ነው ትክክል